ሰላም ሰላም፣ እንዴት ናችሁ? የናይል አካዳሚ ቤተሰቦች ሰዎች፣ በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ዛለ። የናይል አካዳሚ አማርኛ ቻናላችን ነው። የዚህ ቻናል አዲስ የሆናችሁ ላይክ እና ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ሁኑ። ነባር ቤተሰቦቻችን ደግሞ እንደተለመደው ላይክ እና ሼር እያደረጋችሁ ለሌሎች አማርኛ እንዲሁም እንግሊዘኛን ጨምሮ ማንበብና መጻፍ ለተቸገሩት በየትኛውም የዓለም ዳርቻ ላሉት ሁሉ ሸር እያደረጋችሁ አማርኛን እንዲሁም እንግሊዝኛን አቀላጥፈው እንዲጽፉ እናደርጋለን ማለት ነው። ባሉበት ሆነው በቴክኖሎጂ ባመጣልን ቀለል ያለ የትምህርት የማስተማር ዘዴ ብቻ በራሳቸው ስልክ አሊያም በኮምፒውተር በላፕቶፓቸው በሚሰሩበት ቦታ ሆነው በየትኛውም የዓለም ዳርቻ ሆነው ቁጭ ብለው ባሉበት አቀላጥፈው እንዲጽፉ እንዲያነቡ እናደርጋለን ማለት ነው። ዛሬ ደግሞ ይዤላቸው የመጣሁት በአዲስ መልክ አማርኛ የተመረጡ ጥቅሶችን ማንበብና መጻፍ እንዴት አድርገን መቸ እንችላለን ከዚህ በተጨማሪ ደግሞ አስተማሪ የሆኑ ጥቅሶች ስለሆኑ እነዚህን ረጋ ብላችሁ ለመመልከት ሞክሩ። በእናንተው ጥያቄ መሰረት ድጋሚ እንደዚህ አይነት ቪዲዮዎች ይለቀቁልን በማለት እናንተን ተቀብዬ ኮሜንታችሁን ያለውን ነገር ሁሉ ለማገዝ በድጋሚ በዚህ ጥቅስ መጥቻለሁ ማለት ነው። እነዚህም አጠር አጠር ያሉ ጥቅሶች እና አስተማሪ ወሳኝ የሆኑ ጥቅሶችም ስለሆኑ ረጋ ብላችሁ ለማንበብና ለመጻፍ ሞክሩ። ከዚህ በተጨማሪ ደግሞ ለእናንተ ግልጽ ሆነው ከታያችሁና አስተማሪ ናቸው ብላችሁ ካሰቧችሁ ለሌሎች ሸር እያደረጋችሁ አዳርሶልኝ። እናንተ ይህ ቪዲዮ የሚደርሳችሁ ሰብስክራይብ እያደረጋችሁ ቻናላችን ከፍ ከፊል ዘንድ ለሁሉም ተደራሽነት ያገኝ ዘንድ የእናንተ ድጋፍ ያስፈልገናል። ዛሬ ይዤላችሁ የመጣሁት እነዚህ አጫጭር ጥቅሶች ናቸው። ማንበብና መጻፍ የምትችሉ እንደኔ ረጋ ብላችሁ ለማንበብና ለመጻፍ እንዲሁም ለመረዳት ሞክሩ። ማንበብና መጻፍ የማትችሉ ገና ጀማሪዎች ከሆናችሁ ወደ ኋላ መለስ ብላችሁ እያንዳንዱን ቪዲዮ በመመልከት መማርና መጻፍ ማንበብ ትችላላችሁ ከዛ ውጭ ደግሞ በውስጥ መስመር መማር የምትፈልጉ ካላችሁ ከዚህ ጋር በማስቀምጥላችሁ ስልክ በቀጥታ መደወል በኢሞ በዋትሳፕ በቴሌግራም ልታናገሩ ትችላላችሁ በአጭር ጊዜ ብቻ አቀላጥፋችሁ እንድጽፉ እንድታነቡ እናደርጋለን ከዚህ በተጨማሪ ከዚህ ጋር አሁን የምናያቸውን ጥቅሶች ማንበብ የማትችሉ ደግሞ ስልኩን ከፍታችሁ ኤርፎን በመጠቀም በድምፁ ብቻ ተረድታችሁ ለራሳችሁ የሚሆናችሁን ነገር ልትወስዱበት ትችላላችሁ ማለት ነው። ግዴታ መጻፍና ማንበብ ያን ያህል እንትን ላይሆን ይችላል። ነገር ግን በማዳመጥ ብቻ ብዙ እውቀት እንደምታገኙበት ተረድታችሁ ማንበብና መጻፍ ማትችሉ አይ እኔ ማንበብ መጻፍ አልችልም ምን ይሰራልኛል ይህ ቪዲዮ ብላችሁ ማለፍ ሳይሆን እስከ መጨረሻው አዳምጡት። ትክክለኛ እውቀትና መሰረት ያለው ለውጥ ታገኙበታላችሁ ብዬ አስባለሁ። አሁን ቀጥታ ወደ ትምህርቱ እንሄዳለን። ረጋ ብላችሁ እስከ መጨረሻው አብራችሁ ይቆዩ። ሰዎች ተስፋ ሰወች ሰዎች ተስፋ ተስፋ ስላ ስቆረጡህ ስላስቆረጡህ አ

እራስህን ራስህን ውቀስ ውቀስ። አሁን እዚህ ጋር ሳነብላችሁ ልክ እንደኔ ረጋብላችሁ ማንበብ እና መጻፍ ማትችሉ ረጋብላችሁ ብላችሁ ፊደል አን ቆጥራችሁ ታነባላችሁ። ማንበብ የምትችሉት ደግሞ እንደ ፍላጎታችሁ አድርጋችሁ ማንበብ ትችላላችሁ ማለት ነው። ከዚህ በተጨማሪ ለሁለተኛ ጊዜ አነባዋለሁ። ለሁለተኛ ጊዜ ሳነበው እንዴት አድርጌ እንደማነባው ተከተሉኝ። ፊደልን ቆጥሬ አምቤ ከሆነ አሁን ቃላትን ቆጥሬ ነው የማነበው። ስለዚህ ሰዎች ተስፋ ስላስቆረጡህ አው አትውቀሳቸው። እነሱ ብዙ ከነሱ ብዙ በመጠበቅህ ግን ራስህን ውቀስ። እነዚህን ያነባብ ዘዴዎች በደንብ ተከተሉባቸው ይጠቅሟቸዋል። ከዛ በኋላ አሁንም ቃል ቆጥሬ ነው ያነበብኩት። የአረፍተ ነገሩን ትርጉም አልተረዳሁትም። ስለዚህ የአረፍተ ነገሩን ትርጉም ለመረዳት የግድ በአንድ አፍታ ማንበብ አለብኝ። አንዱን አረፍተ ነገር በአንድ አፍታ ማንበብ አለብኝ ማለት ነው። ይዛኔ ትርጉሙ ይገባኛል። ሰዎች ተስፋ ስላስቆረጡህ አትውቀሳቸው። ከነሱ ብዙ በመጠበቅህ ግን ራስህን ውቀስ። ምን ያህል መልእክት እንደሚያስተላልፍ ይህ ጥያቄ ለእናንተ ነው የሚሆነው። መልሱን እንጠብቃለሁ። ይህ ማለት ልመልስላችሁና ብዙዎቻችን በሰዎች ተስፋ እንቆርጣለን። ሰዎችን ተስፋ የምናደርግ ሰዎች ነገ በሰዎች ላይ ተስፋ መቁረጣችን የማይቀር ጉዳይ ነው። ስለዚህ መጀመሪያና መጀመሪያ ራሳችን ብቁ አድርገን መገኘት የራሳችንን ኃላፊነት መሆን አለበት ማለት ነው። ከሰዎች ብዙ መጠበቃችን ነገ ወደ ኋላ እንጂ ወደፊት እንደማያራምደን አውቃችሁ ማንኛውም ሰው በራሱ ጫማ መቆምን መልመድ መቻል አለበት። ስራ ያለን ስራችን አክብረን መስራት አለብን። ስራ የሌለን ልጆች ደግሞ ስራ ለመስራት ወደኋላ ሳንል ማንኛውንም ስራ ትንሽ ትልቅ ሳንል ባለንበት በማንኛውም ሁኔታ ላይ ሆነን ለመስራት እንሞክር። ስራ ይለውጣል። ስራ ውጤት ያመጣል። ከዛ ውጭ ግን ከሰዎች ተስፋ ስላስቆረጡን ሰዎችን እየወቀስን ወደኋላ መንቀር ከሆነ ይሄ የራሳችን ጥፋት እንጂ የሰዎች ጥፋት ስላልሆነ መውቀስ ያለብን ራሳችን ነው። ስለዚህ ራሳችን ወቅሰን ወደ ራሳችን ተመልሰን በራሳችን ጫማ ለመቆም እንሞክር። የሁላችንም ጥያቄ ይሁን። እውነት በመከተልህ የምታጣው ሶሪ ይቅርታ አንድ የረጋዊ ላም ብላችሁ እ ው ነ ት ን እውነትን በ መ ከ ተ ል ህ በመከተልህ የ

አሁን ደግሞ በቃላት አነብላችኋለሁ። አሁን ተረጋ ብላችሁ ተከተሉኝ። እውነትን በመከተልህ የምታጣው ውሸትንና ግብረ አበሮችን ብቻ ነው። ጠቅለልስ አደርገው እውነትን በመከተልህ የምታጣው ውሸትን እና ግብረ አበሮችን ብቻ ነው። አየህ ብዙዎቻችን እውነትን ስንከተል ከጀርባችን ብዙ የሚወጋን እንጨት አለ ብዙ የሚወጋን እሾህ አለ ከፊታችንም ልክ እንደዛው ነገር ግን እነሱን እሾሆችን ተቋቁመን ትክክለኛ እውነትን ብቻ ተከትለን ከሄድን እምናጣቸው ነገሮች ምን ነው ውሸትንና የውሸትን ግብረ አበሮች ብቻ ነው እምናጣው እውነትን ከተከተልክ ምታጣው ነገር አይኖርም በየትኛውም ሁነህ በየትኛውም የእውነት ተከታይሁን እሱ የኛ ጉዳይ አይደለም። ነገር ግን ማንኛውንም ነገር ይዘህ እውነትን የምትከተል ከሆነ የምታጣቸው ምንና ምንድን ነው? ውሸትና ግብረአበሮችን ብቻ ነው። ስለዚህ ማንኛውም ሰው ከውሸት ተቆጥቦ እውነታን ይዞ ከተንቀሳቀሰ ነገ ውጤታማ የማይሆንበት አንዳችም ምክንያት አይሆንም አይቀርም። ስለዚህ ማንኛውም ሰው ለሰው ታማኝ መሆን አለበት፣ ለስራው ታማኝ መሆን አለበት። ለስራው ውጤታማ የሆን ዘንድ ደግሞ እውነታና ሀቀኝነት መሰረታዊ ነገሮች ናቸው። ስለዚህ እነዚህ እውነትንና ሀቅን ይዘን በተከተልነ ቁጥር የምናጣው ነገር ውሸታሞችንና ውሸትን የሚያራምዱ ማንኛውን ሰው ነው ማለት ነው። ከዚህ በተጨማሪ ደግሞ ጭሱን መቋቋም ካልቻልክ እሳቱን አትለኩሰው። ጭሱን መቋቋም ካልቻልክ እሳቱን አትለኩሰው። ይህ ማለት ግዴታ ጭስና እሳትን ብቻ ያገናኘ አይደለም። አንድን ነገር ይህን ወደ ሌላ ስንተረጉመው አንድን ስራ ለመስራት ይደክመኛል ብለህ መተው የለብህም ነው። በቃ በጥቅሉ ጭሱን መቋቋም ካልቻል እሳቱን አታንድደው ወይም አትለኩሰው ማለት፣ የሆነ ስራ መስራት ፈልገን ስራውን ልንሰራ አስበን፣ ነገር ግን ይደክመኛል ወይም እጎዳለሁ ብለን የምናስብ ከሆነ መቼ የሚሆን ውጤታማ አልሆነም። ስለዚህ ከወዲሁ መተው ይሻላል። ግን ላለመቶ ራሳችን ዝግጁ አድርገን ጥረት ካደረገ ምንም የማይቻል ነገር የለም። ተስፋ ማንቆርጥበት ነገር ከሆነ ማንኛውም ሰው በትምህርትም ሊሆን ይችላል፣ በማንኛውም የስራ ደረጃ፣ በማንኛውም ሁኔታ ላይ ሆኖ ነገሮችን ያለ ተስፋ መቁረጥ ረጋ ብሎ ከመጀመሪያው ከመሰረቱ ከጀመረ እና ውጤታማ ሆናለሁ ብሎ ራሱን ብቁ አድርጎ ከተነሳ ምንም አይነት ውጤታማ የማይሆንበት ደረጃ አይኖርም ማለት ነው። ስለዚህ ጭሱን መቋቋም መቻል አለብን፣ እሳቱንም መለኮስ አለብን። ጭሱ ማለት ድካማችን ወይም ብዙ ከውስጥም ከውጭም የሚገፋፉ ነገሮች ናቸው። እነሱን ጭሶችን ለመቋቋም ደግሞ ራሳችን ብቁ አድርገን መገኘት ይኖርብናል። በምንሰራቸው ስራዎች ላይ ኪሳራ ሊኖር ይችላል። ጊዜ መጨረስ ሊኖር ይችላል። ተስፋ መቁረጥ መኖር ሊሆን ይችላል። እነሱን ተቋቁመን ግን እሳቱን ማንደድ ወይም እሳቱን መለኮስ ግዴታችን ነው። ስለዚህ ማንኛውም ሰው ተቋቁሞ የሚሰራውን ስራ ውጤታማ ለመሆን ያለ ተስፋ መቁረጥ መስራት ይገባዋል ማለት ነው። ከምትወዱት ከምትወዱት ሰው ጋር ሰው ጋር ብዙ ብዙ እርቀት እርቀት አትፍጠሩ አትፍጠሩ ካለ በለ ዚያ ካለበለዚያ ያለናተ ያለ እናንተ መኖር መኖር ይማራልና። ከምትወዱት ሰው ጋር ብዙ እርቀት አትፍጠሩ ካለበለዚያ ያለ እናንተ መኖር ይማራልና። ምን ይላል? ከምትወዱት ሰው ጋር ብዙ እርቀት አትፍጠሩ፣ ካለበለዚያ ያለ እናንተ መኖር ይማራልና። አየ ብዙዎቻችን የምንወዳቸው ሰዎች ብንርቃቸውም አይጠሉንም ብለን የምናስብ ሰዎች አለን። ምናልባት አዎ የምንወዳቸው የሚወዱን ሰዎች አብዛኞቹ እንደዚህ አይነት መርህ ሊከተሉ ይችላሉ። ነገር ግን እኛ በራቅናቸው ቁጥር ወይም እነሱ በራቁን ቁጥር እኛ ሌላ ሰው መልመዳችን እየሰፋ ነው የሚሄደው፣ እነሱን መቅረባችን እየጠበበ ይሄዳል ማለት ነው። ስለዚህ ምንወዳቸውን ወይም እናፈቅራቸውን ሰዎች ከራሳችን ማራቅ ወይም ማውጣት ተገቢ አይደለም። ምክንያቱም እኛ በራቅናቸው ቁጥር ሌላ መልመድ ማይገባቸው ሰዎች ጋር ለምደው ራሳችን ጥለውን ይሄዱና ሌላ በራሳችን ላይ ብዙ ጥያቄ እንዲነሳና ነገ ህይወታችን እንዲመሰቃቀል ይሆናል ማለት ነው። ስለዚህ ማንኛውም ሰው የምንወዳቸው ሰዎች ካሉ ከጎናቸው ልንርቅ አይገባም። በማንኛውም ደረጃ ላይ ሆነንም ቢሆን ኢብን እኛ ችግር ደርሶብን እነሱ ተደላለው እየኖሩም ቢሆን እኛ ተሸንፈን ችግራችን በውስጣችን አድርገን ለእነዛ ሰዎች ግን የቅርብ ተጠሪያቸው ወይም ከጎናቸው መሆን ይገባናል ማለት ነው። በጣም የምንወዳቸው እና የምናፈቅዳቸው እንዲሁም ለነገ ህይወታችን መሰረት ይሆናሉ ብለን ያሰብናቸውን ሰዎች መራቅ ተገቢ አይደለም። ምክንያቱም እኛ በራቅናቸው ቁጥር እነሱ ሌላ ሰው የመልመዳቸው ሁኔታ እየሰፋ እኛን ደግሞ ወደኋላ እየተውን ስለሚሄዱ፣ ለእንደዚ አይነት ነገሮች ደግሞ እናንተ ቦታ ሳትሰጡ ነገሮችን ላለመራቅ ለማቅረብ መወሰን ይጠበቅባቸዋል። ይቅርታ

ድሩን ውድድሩን ታሸንፋለህ። ራስህን ከሌሎች ጋር መወዳደር ያቆምክበት ቀን ውድድሩን ታሸንፋለህ። ራስህን ከሌሎች ጋር መወዳደር ያቆምክበት ቀን ውድድሩን ታሸንፋለህ። ያ ማለት ማንኛውም ሰው ራሱን ከሰው ጋር ሊያወዳደር አይገባውም። በፍጹም ሰው ራሱን ማወዳደር ያለበት ትናንት ካሳለፈው ሕይወት ጋር ነው። ትናንት ምን እየሰራሁ ነበር፣ ዛሬ ምን ላይ ደርሻለሁ? የሚለውን የራሱን ሕይወት ከትናንትና ሕይወት ካለፈው ሕይወት ያለፈውን ሕይወት ከዛሬ ሕይወቱ ጋር በማወዳደር ለነገ ውጤታማ የሚሆንበትን መንገድ ማመቻቸት እና አዲስ እቅዶችን መንደፍ ራሱን ከጸጸት ወጦ ትክክለኛ መንገድ ላይ መድረስ እና የሚፈልገው ውጤታማ ወይም ደረጃ ላይ ለመድረስ ስኬታማ ለመሆን የመጣር ሁኔታ ከማድረግ በስተቀር ግን ራሳችን ከሌሎች ሰዎች ጋር የምናወዳድር ከሆነ ወደፊት መጓዝ ሳይሆን ወደኋላ ፈንግሎ ስለሚጥለን ራሳችሁን ከዚህ መጠበቅ አለባችሁ። ራሳችሁን ከራሳችሁ ጋር ብቻ አወዳድሩ። ራሳችሁን ለውጡ። ራሳችሁን ብቁ አድርጉ። ለሰዎች ተስፋ ሁኑ። እናንተም ተስፈኛ ሆናችሁ ኑሩ ማለት ነው። ስለዚህ እንደዚህ አይነት ነገሮችን ዘወትር እንዲለቀቁላችሁና ቪዲዮ እንዲሰራላችሁ የምትፈልጉ ካላችሁ እህት ወንድሞቻችን በድጋሚ አሁንም እንዲሰራልን የሚል ኮሜንት ልታስቀምጡ ትችላላችሁ። በማንኛውም ሰዓት እናንተን ይጠቅማሉ ይገነባሉ ብዬ ማስባቸውን ጥቅሶች እየፈላለኩ የማስቀምጥላችሁ ቪዲዮ የሚሰራላችሁ ነው የሚሆነው። ከወደዳችሁት ሰብስክራይብ እያደረጋችሁ ለፉ ለሌሎችም ሸር እያደረጋችሁ አማርኛ እንዲሁም እንግሊዝኛ ማንበብና መጻፍ ለማይችሉትም ከመሰረቱ ጀምረን የለቀቅናቸው ቪዲዮዎች ስላሉ እነሱን ገብታችሁ ማየት ትችላላችሁ። ከዛ በተጨማሪ በውስጥ መስመር መማር ለምትፈልጉ ከዚህ ጋር በምናስቀምጥላችሁ ስልክ በቀጥታ በመደወልም ሊሆን ይችላል። በኢሞ፣ በዋትሳፕ፣ በቴሌግራም የምታገኙ እንደሚሆነው በአጭር ጊዜ ብቻ አማርኛ እንዲሁም እንግሊዘኛ አቀላጥፋችሁ እንድትጽፉ እንድታነቡ እናደርጋለን። አብራችሁን ስለነበራችሁ ከልብ እናመሰግናለን። በሌላ ክላስ ከምንገናኝ ደግሞ ቸርን ሰንበት